ሌላ ሁኑ ነው። በውስጥ ላኪልኝ እሺ፣ ላኪልኝ እስኪ አንብብልኝ አንብብ እስኪ ሁላችሁም ይሄንን እየፖስታችሁ የእስክንድር እስክንድርን እንደታገል ነው ሁሉ እንታገሏለን እያሉ ነው። ስለዚህ አሁንም፣ ዛሬም፣ ነገ ይሄን እያለን እንትን እያለን መታገል አለብን። እስክንድርን እንደጣልን ሁሉ አፋሀድን የእስክንድርን እንትኖች እንደምን ይህን እናፈርሳለን ብሎ የመጡ ሰዎችን አይፈርስም እያልን መታገል አለብን። ገብታሎጎ ነው አሁን ላኪልኝ፣ ሂጂና በውስጥ ሂጂ ላኪልኝ። አሁን በጣም እንዳታወጩ፣ ይህን እንዳታወርጅ። ስለዚህ አንብቦት አሁን እዚህ ጋ ማንበብ የቻላችሁ አንብቦት። ይኸው እያነበብኩ ነው የተላላኪው ቆይ ቆይ የተላከለት ጀግኖ እስኪ አንብቢልኝ፣ አይኔን ስለሚያጭበረብረኝ ነው ጋላን አይወክል ኦሮሞን አይወክልም። እዚህ ጋር ቆይ እናንተን እናንተን ሲወክል ነው የማስገባቸው ወንድምህ እሺ፣ እስኪ አንብቢዋ፣ አማራዊቷ እስኪ፣ እኔ ደግሞ ቪዲዮ ያስወጣኛል ሳ አዙሪው ካሜራሽን አዙሪ ካሜራውን አዙሪው እስቃሁን አዘርኩት

ማለት ኒዩት አድርጉ፣ የምትገቡ ኒዩት አድርጉ። ሐሳባቸውን ስጡን። ራሳችን እኛ እርስ በእርሳችን እንከባበር ጎበዝ። የራሳችንን ብቻ ደግሞ አንጸባርቀን አንውጣ። እንዲ አንብቡላት። እስኪ ማንበብ የምችል እኔ ካሜራ እያወጣ ስለሆነን እስኪ ዓይኔ ላሆኝ ነው ጎበዝ፣ መነጽር እስከምገዛ ድረስ ማርያምን እያጭበረበረኝ ብታይ ቆይላ አንገሰሽ ወደ ላይ ወደላይ ሆነስም ሁሉም እየታየ አይደለም። አሁን ይታያል። እስኪ አንብቡ። አሁን ትክክል ነው። እየሳሙ በኖረ እስኪ ና ግባ አንተ ደግሞ ለጡ እር፣ እንደው ዛሬ ጉድ እኮ ነው። አያማራ ማን ነው የረገመን ግን? ይታያል እኮ፣ በደንብ ነው የሚታየው። ምንባቡን አንብቡላት። ማንበብ የምችው እኮ ካሜራ እየወጣሁ እኔ አነበዋለሁ። ቆይ እንትን ስለሚያጭበረብረኝ ትንሽ ችግር ስላለብኝ ነው እንጂ አነበዋለሁ። ቆይ ታይ፣ ቀስ ብዬ አነበዋለሁ። የተላኩ ጀግኖቹ የሸዋ ሕዝብ ነው።

ምን እንሰራለን ነው እያሉ ያሉት። እኮ ደስ የሚል እኮ ነው። እንዲሁ አማራ ዩታ በማርያም ላይክልኝ አሁን ሂጂ እና ላይክልኝ አሁን አሁን ሳትረሽ ሂጂ። ራሱ ነው እህቴ፣ እኔ አይደለውም። ሰው ሲገባና ሲወጣ ራሱ ነው የሚዘዋወረው። ሂጂና አሁን በእኔ እንትን አስተካክል። አሁን እኮ ሰው ሲገባና ሲወጣ ነው አል አልስተካከልልኝ ብሎ ቆይ፣ ሰው ይገባ ጀግኖች የሸዋ ሕዝብ ነው እየከፈለ ያለው አንድ ሕዝብ ነው ድርጅቱን ለማዳከምና ለማፍረስ የሚኬድ ሂደት እስክንድርን እንድንታግለው እንታገላለን። በደንብ አስማን ከላይ ጀምር ሃን ብሎ አሁን ይሄን ጊዜ ከላይ እንደ አዲስ ሊጀምር እንደ አዲስ አዋጭ አክበ በደንብ እንዲሰሙት ማለት ነው። እሺ የተላከለት የተላከለት ጀግኖቹ የሸዋን ህዝብ ነው ይላል የሚወክሉት። ከወሎ የተላኩት የወሎን ህዝብ ወኪሎች፣ ከጎንደር የተላኩት የጎንደርን ህዝብ፣ ከጎጃም የተላኩት የጎጃምን ህዝብ ነው የሚወክሉት ይላል። ዋጋ እየከፈለ ያለው በአንድም በሌላም ህዝብ ነው ህዝብ ይላል። ድርጅቱን ለማዳከምና ለማፍረስ የሚካሄድ ሂደት እስክንድርን እንድንታገለው እንድንታገለዋለን ይላል። እንድንታገል ነው እንታገለዋለን ይላል። አዎ ስለዚህ ይህን ድርጅት ሊያፈርሱ የተነሱት በአራት ማጣቂ አንድ ሆነን ልክ እስክንድርን እንዳደከምነው እናደክመዋለን። ድርጅቱ አልፈረሰም እያሉ ነው። ስለዚህ እናንተ ሳይበር ላይ ያላችሁ ሰዎች የበሰበሰ ለውጎ ጎ ይዛችሁ መጣችሁ አታ እንትን አትበሉ አራት ነጭ አሁን ዝሮ ዝሮ አማራ ዋነኛው ነገር ነገር ድርጅት ፈረሰ ማለት አማራ ከዚህ በኋላ ይኖራል አይኖርም፣ ይቀጥላል አይቀጥላል፣ አንድ አማራ ብትሆኑ ነበር የሚሻለው። እስክንድር እንደታቀል ነው እንድታገሉ አደ አብይ መሰለኝ የታቀልከው። ኦሮሞ ኦሮሞማን ስርዓት መሰለኝ ያጠፋኸው። አብይ ይሻላል ከእስክንድር በሽተኛ እንዲመጣው ያለበት ነገር ማለት ነው እየተደማመጥ ነው። አንድ ጠላት ኦሮሞ ቢማረክ ችግር የለው። መስራት እያ- መስራት ተጋብዘዋለች፣ ምናምን የሚያስፈልገውን ታዋለች፣ ታጠጨዋለች። ሚኒሻ ከተያዘ ግን መገደል ነው ያለበት። እስክንድርም እንደዚያ ነው። እስክንድር ማለት ከአብይ ትልቅ ጠላታችን እስክንድር ነው። ስለዚህ አቢ እየበለጠ ትግላችን እያጓጠፈ በጣም ትልቅ ጠላት የሆነን እስክንድር ነው። እስካሁን ከስንት ደረጃ ነተለ በጣም አሪፍ ነው። በጣም ተመችቶሽኛል። አማራዊት ጥሩ ሀሳብ ነው አንቺ እያቀረብሽ ያለሽ እስክንድርና ብልስግና ብለን አስበር የሚደግ በስጋ መልክ ወይ አዳምጫ የባሪያ መልክ ያዘ ስለሚል እሱ መጀመሪያ የሚኖር በእግዚአብሔር መልክ ነው። ነገር ግን የባሪያ መልክ ነው ነ ስጋ ሞት ብለን እናምናለን። በተዋህዶ ስጋ የሞተው ያ የተዋህዶ ስጋ ነው መጀመሪያ ስምህ ያንጣልለት። ሰላም ሰላም ሰላም። የተ አማራጭ እንደት ናቸው? አማራ አንድ፣ አማራ አንድ። አማራ ማንም የሚለያየን እንዲቀላ ብሎ ሰድቦኛል።

አጀንዳችንማ ስለ አንድነት ነው። እኛ ጋር የምናወራው ስለመበታተን፣ እኔ ጎጃሜ ነኝ ብለን ጎጃምን ብቻ ማቀንቀን ሳይሆን አንድ ነን። አንድ ካልሆንን እንደ ሀገር እንጠፋለን። አንድ ሆን እያልን ነው። አሁን ሰሞኑን ስለሚያወዛ አግቡት። ስለዚህ ሳይበር ላይ ላሉት ዝርክርቆች ምን ትላቸዋለን? እንግዲህ ቻይለንጅ አድርገው የእንትንን ሎጎ አድርገው የጎጃምን እኛ ለብቻችን ተገንጥለናል እያሉ እኛንም ሲሰር ንጉስ ይረጡን ሰንብተዋል። እኛ ደግሞ አንድ ነን፣ ይሄ ጥናት ወሬ ነው እያልን ነው። እነዚህ በእርግጥ አሁን እነዚህ እኔም እንደ አንቺም እንደምትይው እኔም ዞር ዞር ብዬ አይቻቸዋለሁኝ። አብዛኛው ጎጠኛ ነው። ያው ለጎጠኛ ደግሞ ጎጠኛ እንግዲህ የባህሪን ተላላኪ ነው። ከባህሪ የማይተናነስ ጥላት ነው ማለት ነው፣ ለአማራ ሕዝብ ማለት ነው። እና ደግሞ በአማራ በአማራ ሕዝብ የአማራን ህዝብ ተባብሮ ለማጥፋት የሚሰራ ሌባ ነው ማለት ነው። ስለዚህ እኛ ጎጠኞቹን ሳይሆን እኛ የምንሰባ አንድነት ነው። አንድነት በእርግጥ የሆነ ቤት ላይ ስሰማቸው እኛ ለራያና ለወልቃይት አንዋጋም የሚሉ ጎጃሚዎች አሉ። እነዛን እኛ አንሰማም። ሲጀመር እኛ በወሎ ዙሪያ ላይ ታጥቀናል። ከፈለጉ ማንም አንሰማም፣ ማንም ሊመክተልንም እንዲመክተልንም አንሰማም ሲጀመርም ማለት ነው። ግን ከዛ ሁሉ ደግሞ አንድ አማራነታችን ያዋጣናል። ምክንያቱም ጎጃም ተወሮ ወሎ ዝም ቢል ጥቃቱ ሁለተኛ ተጠቂ ወሎ ስለሚሆን ማለት ነው። ጎንደር ሲወረረው ሸዋ ዝም ታለ ተጠቂ ሁለተኛ ወይ ሶስተኛ፣ እድል የሚደርስበት እሱን ነው ማለት ነው። ስለዚህ ከዚህ ኩላሪ የማራቱም ግዛት አንድ አማራ ነው እኛ የሚያዋጣን ማለት ነው። ሁለተኛ አሁን በሚዲያ ላይ ለማወዛገብ የተነሱ ሳይበሮች አሉ። ምንም ከፖለቲካ የሌሉበት እውቀት የሌላቸው አንዳንድ ዲያስፖራዎች ደግሞ ነጫጩባ ነጫጭ በዲያስፖራ የፈርተው ሸሽተው የወጡ ፈሪ ዲያስፖራዎች አሉ። እንግሊዘኛ ስላወሩ ብቻ፣ ሀብት ስላላቸው ብቻ ታጣቂ ለመግዛት የሚሞክሩ ከዛ ደግሞ መሪ ለመሆን የሚታገሩ ጎጠኞች አሉ። ያ ማለት እንግዲህ መሬት ላይ ያለውን ታጣቂ በሀብት በገንዘብ ገዝተው እርስ በርሱ ለማጋዴ ለማጋዲ ሊታዘዙ ማለት ነው። እኛ እነዚህን አንሰማም። ወደዳችሁም ጠላችሁም አንድ አማራ ነው። አንድ አማራ ያኖረናል። አንድ አማራ እንዘልቃለን። አለዚያ አንድ አማራ ካልሆነ ሁላችንም ጠፊነን። አማራ የሚባል ብሔር ራሱ አይኖረንም አንድ ካልሆነ። አሁንም አስረግጬ ነው የምነግረው እዚህ ላይ ከታች የሚያለ ከዚህም አማራ የሚባል ብሔር አይኖረንም። አንድስ ካልሆነ ድረስ ማለት ያጠፉናል። ጥላት ከቦናል። እነዚህ የሚኒሻና የባህሬን ተላላኪዎች ናቸው። አንዳንድ ደግሞ ለስልጣን የተዝገበገብ ፋኖዎችም አሉ በፋኖ ስም ድርጅት የመጡ ደግሞ ሌቦች አሉ። እንደ እስክንድር አይነት ሌባዋሽ ማለት ነው። እስክንድር ማለት ትናንትና አዲስ አበባ ፊንፊኔ የኦሮሞ እምብርትና ሲል የነበረ ለኦሮሞ ሲዘግብ የነበረ ሌባ ነው። እንደው ጉድ ለመስማትም ለማዋቅም ከፈለጋችሁ የእስክንድርን ሰርች አርጋችሁ አውጡት። እንዲያለ ንግግሩ እንተ ዩቲብ ላይ አለ የተናገረው ቃል በቃል ማለት ነው። ስለዚህ ይሄ ለኦሮ ይሄ ጎጠኛ ለስልጣን ከስልጣን መንበሩ ሲባረር አማራ ነኝ ስልጣን ሲይዝ አማራን የማጥፋት አላማ ያለው ሌባ ማለት እስክንድርም ጭምር ነው። እስክንድር ስር ደግሞ አሉ የሚጎጠጎጡ ሌቦች ዲያስፖራ ለመብላት የተዘጋጁ ማለት ነው። የአማራን ህዝብ ለመስረቅ የተዘጋጁ በፋኖ ስም የሚሰርቁ ደግሞ ሌቦች አሉ። እነዛንም ጨምራችሁ እርገጡ፣ እነዛንም ጨምራችሁ አጋልጡ። አሁን እዚ ላይ ስትናገሩ ማለት ነው። በእርግጥ እኛ ጎጃም፣ ሸዋ፣ ጎንደር፣ ወሎ ብለን የምንከፋፍልበት ምንም አላማም የለንም። ምንም አቋም የለንም። ጎጠኞች ጎጠኞች በጎጠኝነታቸው የቀጥሉ። እነሱ ወዲያቂ ናቸው። ማንም አይሰማቸውም። ማንም ጆሮ አንሰጣቸውም። የፈለጉትን ያርጉ። ወሎ ኦሮሞ ነው ይሉታል፣ ስም ይሰጡታል። ወሎ እንደዝን ይሉታል፣ ትግሬ ነው ይሉታል። የፈለጉትን ይስጡት። ጎጃምስ ምስ በኦሮሚያ እንትን አይልም አወስነውም። ሸዋስ በኦሮሚያ አወስነውም። እሱስ ማን ነው? ስለዚህ አማራ የሚባል ብሄር የለን ምያል ነው እኮ። እንደዛ ካልንማ። ስለዚህ ተጠንቀቁ። ተካልንማ ስለዚህ ተመስገን፣ ለምንድን ነው ሚዩት የማታደርገው? እንዲህ ብሎኛ ደ ነበረ በእርግጥ እኔም እንትን እያልኩ ነበረ። ሚት ሸበካ ነው እያስተጋባ ነበረ እና እኔ እዚህ ላይ የምነግራችሁ ነገር ማለት ነው ወላሂ እህትና ወንድሞቼ፣ ማለት ነው እኛ በእምነትም በጎጠኝነትም መስራት የለንም። ስለዚህ ደግሞ ፋኖነት ይቀርማል። ትክክለኛ ፋኖ ወደ ፊት ይሄዳል። አራት ኪሎን አንፈልግም። አንድስ ካልሆን ድረስ እንኳን አራት ኪሎን አይደለም እዚች ችን ዲኤስኤን ራሱ አንቆጣጠርም። ባህር ዳርን ራሱ አንደርስም፣ እንጠፋለን። ከመጥፋታችን በፊት ደግሞ አንዱነን ተዘጋጅተን ጥላትን በመጣበት ማስተናገድ ጥላትን በሄድበት መመከት፣ ማባረር ሲገባን እኛ ጎጠኛ፣ ብሔርተኛ፣ ሃይማኖተኛ ካለ ከአማራ ክልል አሪለም ከኢትዮጵያ መጥፋት አለበት ማለት ነው። ዋና የሚሊሻ ልጅና የብአዴን አመራሮች ዘመድ የሆነ ይህን ስራ የሚሰራው ማለት ነው። ስለዚህ እነዚህን መዋጋት አለብን እየዞርን በየርንበት የእነሱን ሀሳብ ማክሸፍ በእነሱ ላይ ቪዲዮ መስራት የእኛ ስራችን አሁን አንድ አማራ ብለን ስንሰራ ሁላችንም ቪዲዮ እየሰራን የእነሱን ሴራ ማክሸፍ ነው እኛ ህወሓት እዚህ ጋር ጦር እየሰበከብን እዚህ ብልጽግና ኦሮሞ ብልጽግና ጦር እየሰበከብን ሸኒ ለብቻ ተደራጅቶ ጦር እየሰበከብን ባለበት ሰዓት ላይ እኔ ጎጃም ነ ቢል ጎጃም ነው የሚቀበረው፣ መቃብሩ ማለት ነው። መቃብሩ እዛው ጎጃም ላይ የሚሄው ነው፣ የትም ሳይር ማለት ነው። የእሱ ክላሽ ብቻውን የትም አያደርሰው። እኛ አማራዎች ደግሞ አንድ መጥፎ ባህል አለን። አሳምነው ጽጌን እኛን የሚያስገድል ነው፣ እኛው በአማራ እጅ እኛውን የበላ ነው ማለት ነው። ግን አሁን በፎቶ እንነግያለን፣ የአሳምነው ልጅ እንላለን። ለምንድ ነው አሳምነው ሙቷል? ጀግናን እያስበላን ጀግናን እያስገድል መስፈን ማቅራራት የለብንም። ስለዚህ ያሉት ጀግኖችን ጠብቀን ያሉት ጀግኖችን ተረባርበን በሀገርም ውስጥ በሀገርም ውጭ ውስጥ ያላችሁ ተረባርበን አንድነታችንን አጠናክረን ወደፊት ነው የምንሄደው። መሄድም ያለብን ይሄ ነው እንጂ ጀግና ሲሞት ነጠላ ይዘን ጥቁር ለብሰን ማዘን ሳይሆን ማዘን ሳይሆን ያለውን ጀግና ጠብቀን አንዱነ ስለ አንድነታችን ሰብከን ወደፊት መጋፈጥ ነው ያለብን። አማራ በእምነት ሳይ የተገደለው በማንነቱ ነው እና፣ ሂድበት እስኪ እዚህ ላይ አንድኛ ደግሞ ሂድበት። ሌባ ጎኛውን ለማለት ነው። ሂድበት እርገጠው። እናመሰግናለን። በቃ ብትክክል አዲስ ገቢ ምንድነው? የማን ደጋፊ ነው? ምዚያ ላይ ይሄ የአንድነት የአማራ ፋኖ ቤት ነው። የአማራ ፋኖ አንድ አማራ ነን። አንድ አማራ እውነት ነው። እውነት አንድ አማራ ከሆነ ከሀሳብህን ለቅሰምን ጥሩ ሰው መጣ ማለት፣ የጎጃም ነኝ ብሏል። አሁን አንተ ጎጃም ጎጠኞቹ ምን ትላቸዋለሽ? ይህን የበሰበላ ምን አዲስ ነገር አለ? ሀባና እዛው ባለበት ነው። ሰላም ነው። እንዴት ናችሁ? ያለው ልጅሁሉ ሰላም ሰላም ብያለሁ ከላይ እስከታች። አማራዊቷ አል ላፕቶፕ እንትኑን አስ አምጪው እንችሎ ለምን አነሳሽው? ስለ አንድነት በአራቱም ሳይሄድ ስለ አንድነት አንድነን እንዋጋቸዋለን፣ በአንድ ላይ ሁነን ድርጅቱን ሊያፈርሱ ያሉት እያሉ ነው። ይኸው እዚህ ጋር ሰላም ቤተሰቦች እንዴት ናቸው?